ጠቅላይ ሚኒስትሩ በጄኔራል ታደሰ ወረደ ላይ እርምጃ እንዲወስዱ ተጠይቀዋል። ጄኔራል ታደሰ ወረደ ወልቃይትን ዳግም ወደ ትግራይ ለማስመለስ እየተንቀሳቀሱ ነው በሚል እርምጃ እንዲወሰድባቸው ከፍተኛ የፌዴራል መንግስት ባለስልጣኑ ጥሪ አቅርበዋል። በጉዳዩ ላይ ዝርዝር መረጃ አለን። የኢትዮጵያ ካፒታል ገበያ ባለስልጣናቱ ኤርሚያስ አመልጋ ላይ ምርመራ እያደረገ እንደሚገኝ ገለጸ። ባለስልጣኑ በግለሰቦቹና ድርጅቶቹ ላይ ምርመራ መጀመሩን የገለጸው በህገወጥ መንገድ ሰነድ መዋለ ንዋዮችን ለህዝብ በመሸጥ ገንዘብ ሲያሰባስቡ ነበሩ የሚል ቅሬታዎች በመቅረባቸው መሆኑን ገልጿል። እናስደምጣቸዋለን። በልቶ ማደር ተስኖናል በሚል ከአንድ ወር በላይ ጥያቄ ሲያቀርቡ የሰነበቱት የጤና ባለሙያዎች ስራ ለማቆም ቀናት ሲቀራቸው ውጥረቱ ተባብሷል። የታሰሩ የጤና ባለሙያዎች እንዳሉም እየተሰማ ነው። እንመለስበታለን። ሁለተኛው የአሜሪካ ተዋጊ ጄት የማረፍ ሙከራ ሳይሳካለት በመቅረቱ ቀይ ባህር ላይ መውደቁ ተሰምቷል። እናስደምጣችኋለን። ጤነስጥልን ውድ የአንድ አፍታ ሚዲያ ቤተሰቦች ሰላምታችን በያላችሁበት የዓለም ዳርቻ እርሳችሁም ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገንተናል። አብራችሁን ትቆዩ ዘንድ ግብዣችን ነው።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 ከ30% የሚደርስ ልዩ ቅናሽ አዘጋጅቷል። በ8% ቅን መክፈያ ብቻ ማለትም ከ431 ሺ ብር ጀምሮ በመክፈል ከባለ 1 እስከ ባለ 4 መኝታ በሚፈልጉት የካሬ አማራጭ ማግኘት ይችላሉ። እንዲሁም የንግድ ሱቆችንም እየሸጥ እንገኛለን። ይፍጠኑ፣ ይደውሉ፣ የዕድሉ ተጠቃሚ ይሁኑ። የኢትዮጵያ ካፒታል ገበያ ባለስልጣናቱ ኤርሚያስ አመልጋ ላይ ምርመራ እያደረገ እንደሚገኝ ገለጸም። የኢትዮጵያ ካፒታል ገበያ ባለሥልጣን አቶ ኤርምያስ አመልጋና ጀነሲስ ኢንቨስትመንት ሰርቪስ የተባለ ኩባንያን ጨምሮ በሌሎች ግለሰቦችና ድርጅቶች ላይ ምርመራ እያደረገ እንደሚገኝ አስታወቀ። ባለሥልጣኑ በግለሰቦቹና ድርጅቶቹ ላይ ምርመራ መጀመሩን የገለጸው በህገወጥ መንገድ ሰነደ ሙዓለ ንዋዮችን ለህዝብ ለሕዝብ በመሸጥ ገንዘብ ሲያሰባስቡ ነበሩ የሚል ቅሬታዎች በመቅረባቸው መሆኑን ገልጿል። ምርመራዎቹ የሚደረጉት በኢፌድሪ ህገ መንግስት የመሰማት መብት መርህ መሰረት ሲሆን በህገ መንግስቱም ሆነ በሌሎች ህጎች የተሰጡ መብቶችና ጥበቃዎች በሙሉ ይከበራሉ ብሏል። የኢትዮጵያ ካፒታል ገበያ ባለስልጣን የምርመራና አፈጻጸም ስራ ክፍል ከማቋቋም በዘለለም ከፍትህ ሚኒስቴር፣ ከንግድ እና ቀጠናዊ ትስስር ሚኒስቴር፣ የፋይናንስ ደህንነት አገልግሎትና ከፌዴራል ፖሊስ ኮሚሽን ጋር በመሆን የካፒታል ገበያ ህግ ማስከበር የቴክኒክ ግብረ ኃይል እንዲቋቋም መደረጉን አስታውሷል። በመሆኑም ግለሰቦችና ድርጅቶች ከካፒታል ገበያ ጋር ተያ ተዘጋጅ የሆኑ እንቅስቃሴዎች ላይ ሲሳተፉ ተገቢ የሆኑ ጥንቃቄዎችን እንዲያደርጉ ትናንት ባወጣው መግለጫ አሳስቧል። በተጨማሪም ህብረተሰቡ ፍቃድ አግኝተናል በሚል የሚንቀሳቀሱ ወይም የሚያስተዋውቁ ግለሰቦችና ድርጅቶች ጋር ከመዋዋልና ገንዘብ ከመክፈሉ በፊት ፍቃድ የተሰጣቸው መሆንና ለመሆኑን ከባለስልጣኑ እንዲያረጋግጥ አስጠንቅቋል። እንዲሁም ፍቃድ ሳይሰጣቸው የካፒታል ገበያ አገልግሎት የሚሰጡ ለመስጠት የሚንቀሳቀሱና በማንኛውም ሚዲያ የሚያስተዋውቁ ግለሰቦችና ድርጅቶች ላይ ባለስልጣኑ ተገቢውን እርምጃ እንደሚወስድ አሳስቧል።

ጠቅላይ ሚኒስትሩ በጀኔራል ታደሰ ወረደ ላይ እርምጃ እንዲወስዱ ተጠይቀዋል። ጀኔራል ታደሰ ወረደ ወልቃይትን ዳግም ወደ ትግራይ ለማስመለስ እየተንቀሳቀሰ ነው በሚል እርምጃ እንዲወሰድባቸው ከፍተኛ ፌዴራል መንግስት ባለስልጣናት ጥሪ አቅርበዋል። ጀኔራል ታደሰ ከአራት ኪሎ በአስቸኳይ ተፈናቃዮችን ለማስመለስ እናም ተዋጊዎችን ትጥቅ ለማስፈታት የቃል ኪዳን ሰነድ ፈርመው ወደ መቀሌ ከተመለሱ በኋላ ቅድመ ሁኔታ አስቀምጠዋል። ጀኔራሉ በሰነዱ ላይ የፈረሟቸውን ተግባራት ለመፈጸም የወልቃይትን ወደ ትግራይ መመለስ እንደ ቅድመ ሁኔታ ማስቀምጠ መቀመጣቸውም የጦርነት ቅስቀሳ አካል ተደርጎ እየተወሰደ ነው። የህዋትን ጉዳይ በቀዳሚነት አጀንዳ አድርገው የሚንቀሳቀሱ የፌዴራል መንግስት ከፍተኛ ባለስልጣናት ጭምር ህወሓት ወልቃይ ትንሳይ ወር እርምጃ ይወሰድበት እያሉ ነው። በፌዴራል መንግስቱ በኩል በህዋት ጉዳይ ሽንጣቸውን ገትረው በመከራከር የሚታወቁት አምባሳደር ሲሎማን ደደፎም የጄኔራል ታደሰ ቅድመ ሁኔታ እንደ ማስጠንቀቂያ መወሰድ አለበት ብለዋል። አምባሳደሩ በጉዳዩ ላይ በኢፎ ኤክስ ገጻቸው ባሰፈሩት መልእክት ህወሓት ላለፉት 50 ዓመታት ብቅ ጥልቅ እያደረገ የኢትዮጵያን ህዝብ ሲያጭበረብርበት የነበረውን ድብቁን አጀንዳ አሁን ይፋ ያደረገው ነው ብለዋል። ይህም የትግራይን ሪፐብሊክ ቅዠት እውን ይሆን ዘንድ ወልቃይትን የትግራይ አካል ማድረግ ነው ያሉት አምባሳደሩ ጄኔራል ታደሰ ወረደን ወንጅለዋል። ወልቃይትን ለመቆጣጠር አዲሱ የጊዜው አስተዳደር መሪ ከተሰጣቸው ስልጣኖች ዲፕሎማሲያዊ ዘመቻውን አጣጥፈውታል ብለዋል። የትግራይ ሪፐብሊክ አዋላጆችም በተናጠልም በቡድንም እየሆኑ ወደ መቀሌ ያለ ከልካይ እየተመላለሱ ናቸው ሲሉም አክለዋል። ከቤሻንጉል ጉምዝ ድረስ የሱዳንን አዋሳኝ አካባቢዎችን ጠቅልሎ ሪፐብሊኩን ለመመስረት ከዘመቻው መሪዎች ግንባር ቀደሙ የነበረው ታደሰ ወረደም ወልቃይትን ወደ ትግራይ መመለስን ቁልፍ ተግባሩ አድርጎ ሰፊ እንቅስቃሴ እያደረገ ነውም ብለዋል። ጀነራሉ በፌዴራል መንግስቱ ሲሾም የተሰጠው ተልኮ ግን በህገ መንግስቱ ለክልሉ የስራ ኃላፊዎች ከተሰጣቸው የተለየ ባይሆንም፣ ሰውየው ግን ከዚህ በላይ ርቆ በመሄድ በርካታ ህገወጥ ድርጊቶችን እየፈጸመ ይገኛል ሲሉ ኮንነዋል። ያለምንም ኃፍረት በጉልበት የወሰዱትን ወልቃይትን በመንግስት ላይ ከውስጥና ከውጭ ጫናዎችን በመፍጠር አሁንም በጉልበት ለመቆጣጠር ያለ ረፍት በመስራት ላይ ይገኛሉም ብለዋል ህዋቶች ወልቃይትን የሚፈልጉት ተፈናቃዮቹን ለመመለስ ሳይሆን ሪፐብሊካናቸውን ለማወጅ ዓለም አቀፍ ድንበር እንዲኖራቸው በማሰብ ብቻ መሆኑን ጠቁመዋል። ወልቃይት በታሪኩ የትግራይ አካል ሆኖ እንደማያውቅ ማንም ኢትዮጵያዊ የሚያውቅ በመሆኑም እየተሸረበ ያለውን ሴራ መቃወም ይጠበቅብናል ሲሉ ጥሪ አቅርበዋል። አምባሳደሩ በህገወጥ መንገድ ታጥቀዋል፣ ህጋዊ ሰውነት በሌለው ድርጅት ይመራሉ። በህገ ወጥ መንገድ ከውጭ ኃይሎች ጋር ግንኙነት ይፈጥራሉ። በህገ ወጥ መንገድ የኢትዮጵያን ለዋላዊ ግዛት ለመገንጠል ከጫፍ ላይ ደርሰዋል ብለዋል። የወልቃይት ጉዳይ የኢትዮጵያ ህልውና ጉዳይ መሆኑን ታውቆም አስፈላጊውን እርምጃ መወሰድ ይኖርበታል ሲሉ ለጠቅላይ ሚኒስትሩ ጥሪ አቅርበዋል። በልቶ ማደር ተስኖናል በሚል ከአንድ ወር በላይ ጥያቄ ሲያቀርቡ የሰነበቱት የጤና ባለሙያዎች ስራ ለማቆም ቀናት ሲቀራቸው ውጥረቱ ተባብሷል። የታሰሩ የጤና ባለሙያዎችም እንዳሉም እየተሰማ ነው። የጤና ባለሙያዎች በአንድነት ተደራጅተው ያነሱትን የመብት ጥያቄ ምላሽ አልተሰጠንም በሚል ስራ ለማቆም ቅድመ ማስጠንቀቂያ በመስጠት ላይ ናቸው። የጤና ባለሙያዎች በመላው ሀገሪቱ የጀመሩትን ዘመቻም የትግራይ ክልል ጤና ባለሙያዎችም ሰልፍ በመውጣት ተቀላቅለዋል። ከአንድ ወር በላይ የዘለቀው አገር አቀፍ የመብት ጥያቄ ዘመቻም የመጨረሻው ስራ የማቆም ቅድመ ማስጠንቀቂያ ላይ ደርሷል። ዘመቻውን በበላይነት የሚመራው የኢትዮጵያ የጤና ባለሙያዎች ንቅናቄ በተለያዩ አካባቢዎች መብታቸውን በሰላማዊ መንገድ የጠየቁ ባለሙያዎች እየታሰሩ ነው ሲል አዲስ ባወጣው መግለጫ አስታውቋል። ኢትዮጵያ የጤና ባለሙያዎች ንቅናቄ ጤና ባለሙያውን በማስተባበር መብቱን የማስከበር ዘመቻ በሰላማዊ መንገድ እያደረገ ቢሆንም በባለሙያዎች ላይ ስርና ውከባ ገጥሞኛል ብሏል። የሚመለከተው አካል ለጤና ባለሙያዎች ጥያቄ መልስ ከመስጠት ይልቅ መብታችሁን ለምን ጠየቃችሁ በሚል በጤና ባለሙ ባለሙያዎች ላይ እስር፣ ድብደባና እንግልት እየተፈጸመባቸው መሆኑን ንቅናቄው አስታውቋል። በትናንትና ሁለት በአዲስ አበባ ከተማ በተለያዩ ጤና ተቋማት የሚያገለግሉ ባለሙያዎች ድምጻቸውን ለማሰማት አደባባይ መውጣታቸውን ተከትሎ እስር ገጥሟቸዋል ተብሏል። በአዲስ አበባ ንፋስ ስልክ ወረዳ 02 ጤና ጣቢያ የሚሰሩት ዶክተር ሄኖክ፣ የማህበረሰብ ጤና ባለሙያ አመሀ ወርቁ፣ የማህበረሰብ ጤና ባለሙያ ደግነች ጥላሁንና የፋርማሲ ባለሙያ ቀናይ ገነቲ መታሰራቸውን ንቅናቄው አስታውቋል። እንዲሁም የኳስ ሜዳ ጤና ጣቢያ አዋላጅ ነርስ ሚካኤል ጸጋዬ ላይ እስርና እገታ እንደተፈጸመባቸው ንቅናቄው ገልጿል። የጤና ባለሙያዎቹ ለእስርና እንግልት የተዳረጉት የጤና ተቋማት ሰራተኞችን አስተባብራችሁ የዘመቻው አካል እንዲሆኑ አድርጋችኋል በሚል ነው ተብሏል። ንቅናቄው በባለሙያዎቹ ላይ እየተፈጸመ ነው ያሉትን እስርና እገታ በአስቸኳይ እንዲቆም የመንግስት አካላትን አሳስቧል። የታሰሩና የታገቱ የጤና ባለሙያዎች በአስር ሰዓታት ውስጥ አግባብነት ከሌለው እስር እንዲለቀቁም የኢትዮጵያ የጤና ባለሙያዎች ንቅናቄ አስጠንቀ ጠንቅቋል ከዚህ በኋላም የጤና ባለሙያው ጥያቄውን መሠረት ያደረገ መልስ ከመመለስ ይልቅ መሰለ ስር ወይም ንገታ እንዲቆም ንቅናቄው አሳስቧል። ይህ ሳይሆን በቸለተኝነትና በማናለብኝነት ምክንያት ቢቀርም የኢትዮጵያ የጤና ባለሙያዎች ለሚወስዱት እርምጃ ሁሉም የሚመለከተው አካል ኃላፊነቱን ይወስዳል ብሏል። ከአንድ ወር በላይ የዘለቀውን የጤና ባለሙያዎች የመብት ጥያቄ የትግራይ ክልል ባለሙያዎች በመጨረሻው ምዕራፍ ተቀላቅለዋል። በትግራይ ክልል የተለያዩ ከተሞች የሚገኙ የህክምና ባለሙያዎች በጤና ተቋማት ውስጥ ሰልፍ እያካሄዱ ሲሆን የደሞዝ ጭማሪ እንዲደረግላቸው፣ የተለያዩ ጥቅማ ጥቅሞች እንዲረጋገጡላቸውና በጦርነት ወቅት ያልተከፈለ የ17 ወራት ደሞዝ እንዲከፈላቸው ጥሪ አቅርበዋል። በክልሉ በትግራይ የህክምና ባለሙያዎች ማህበር አስተባባሪ በመቀሌ ባድዋ ውቅሮ መሆኒ እና ሌሎች ከተሞች የሚገኙ የህክምና ባለሙያዎች ትናንት ጀምሮ ሰልፍ ላይ ናቸው ትናንት ረቡዕ በተለያዩ የትግራይ አካባቢዎች የተጀመረው ሰልፍ ዛሬም የቀጠለ ሲሆን ሰልፉ ንቅናቄውን ከጫፍ እስከ ጫፉ ሀገር አቀፍ አድርጎታል የጤና ባለሙያዎች በቂ ደሞዝ እንዲከፍላቸውም የጤና ዋስትና እንዲረጋግጥላቸውም ከደሞዝ የሚቆረጥ ግብር እንዲቀነስላቸውም የመኖሪያ ቤት ችግር እንዲፈታላቸውም ድምጻቸውን እያሰሙ ነው መንግስት እስካሁን ድረስ ለንቅናቄው በይፋ የሰጠው ምላሽ ባይኖርም ተወካዮቹ በኩል ለመወያየት መታቀዱን በጭምጭምታ እየተሰማ ነው። ሁለተኛው የአሜሪካ ተዋጊ ጄት የማረፉ ሙከራ ሳይሳካለት በመቅረቱ ቀይ ባህር ላይ መውደቁ ተሰምቷል። የአሜሪካ ባህር ኃይል ኤፍ ህዝባር ኤ 18 ኤፍ ሱፐር ሆርኔት በአውሮፕላኑ አጓጓዥ ዩኤስኤስ ሃሪ ኤስ ቱርማን ላይ ማረፍ ባለመቻሉ ቀይ ባህር ላይ ወድቋል ሲል ኤንቢሲ ኒውስ ሁለት የአሜሪካ ባለሥልጣናትን ጠቅሶ ዘግቧል። እንደ ዘገባው ከሆነ ጄቱ ማክሰኞ ምሽት ጉዳት ሲደርስበት በውስጡ የነበሩ ሁለቱ አቪተሮች በሰላም ወጥተው ቀላል ጉዳት ደርሶባቸዋል። አንድ ሳምንት በፊት በተመሳሳይ መርከብ ጉዳት የደረሰ ሲሆን ሁለተኛው ሱፐር ሆርኒት ነው። ሁለቱም ክስተቶች በአሜሪካ ባህር ኃይል ላይ እየተመረመሩ ይገኛል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ ኦማን በዋሽንግተንና በታጣቂው ቡድን መካከል የተኩስ አቁም ስምምነት ማድረጋቸውን ተከትሎ ዩናይትድ ስቴትስ በየመን ላይ የምታደርገውን የዕለት ተዕለት የቦምብ ጥቃት ከሁቲዎች ጋር በመግባባት ላይ የተመሰረተ መሆኑን አስታውቀዋል። ትራምፕ ከካናዳ ጠቅላይ ሚኒስትር ማርክ ካርኒ ጋር በነበረበት ወቅት በዋይት ሀውስ ውስጥ ለጋዜጠኞች እንደተናገሩት ሁቲዎች ካሁን በኋላ መዋጋት እንደማይፈልጉ አስታውቀዋል። እነሱ መዋጋት አይፈልጉም። እናም ያንን እናከብራለን እንዲሁም የቦምብ ጥቃትን እና እናቆማለን ብለዋል። ትራምፕ ከኢራን ጋር የተቆራኘውን የመን ቡድን በመርከብ ላይ ጥቃት ላለመፈጸም ቃል ገብተዋል ብለዋል። ጥቃቶቹ ፍልስጤማውያንን የሚደግፉ ናቸው በማለት የጋዛ ጦርነት ከተጀመረ ብዙም ሳይቆይ እነዚያ ጥቃቶች በጥቅምት 2023 መጀመሩ ይታወሳል። ቃላቸውን እቀበላለሁ እናም የሁቲዎች የቦምብ ጥቃት ወዲያውኑ እናስቆማለን ሲሉ የአሜሪካው ፕሬዝዳንት ተናግረዋል። የኦማን ውጭ ጉዳይ ሚኒስትር ባድር ሁለቱም ወገኖች የተኩስ አቁም ስምምነት ለማድረግ መስማማታቸውን ተናግረዋል። የኦማን ሱልጣን ት ከዩናይትድ ስቴትስና ከሚመለከታቸው ባለስልጣናት ጋር በሰናአ በየመን ሪፐብሊክ ያደረጉትን የቅርብ ጊዜ ውይይቶችና ግንኙነቶችን ተከትሎ ጥረቶች በሁለቱ ወገኖች መካከል የተኩስ አቁም ስምምነት እንዲኖር አስችሏል ሲሉ በኤክስ ላይ ጽፏል።